አብርሽ የተሰማውን እያንዳንዱን እውነት አውቶ ተናግሯል። እውነት ለመናገር እንደዚህ አይነት ነገሮች በአብርሽ ላይ ብቻ ሳይሆን በብዙ ሰዎች ላይ የሚፈጠር ነገር ነው። በመጀመሪያ ግን ስለ ነጻነት ነው ማውራት የምፈልገው። እስከ ዛሬ ምንም ነገር አላልኩም። ምክንያቱም በዳይም ትሁን ተበዳይ ወይንም ደግሞ ለመፈመስም ከሆነ አንድ ቪዲዮ ሰርታላሽ ትላለ ብዬ ነበረ ያሰብኩት። ነገር ግን ምንም ልጅቷ ትፋታ አልቻለችም። ጭራሽ መረጃ ማስረጃ ፋይል እያለች ነገሩን አቀጣጥላለች፣ ቀጥላለች ማለት ነው። እንግዲህ መጀመሪያ ላይ ሳይ ማለት ነው በጣም ነበረ የገረመች ምክንያቱም እንግዲህ አብርሽ እዚህ ደረጃ ከደረሰ በኋላ ለምንድን ይሄን ነገር ከእንደገና እንደ አዲስ መቀስቀስ የፈለገችው የሚለው ስሜት ግራ ነበር ያጋባኝ ና እሷም ደግሞ አብርሽ እኔም ብቻ ሳይሆን ቤተሰቦቼንም ቤተሰቦች ላይም ቀልዷል እኔ ላይም ቀልዶብኛል። እንደዚሁም ደግሞ ከትምህርቴ እንኳን እንድስተጓጎል ወይንም ደግሞ ትምህርቴ ላይ ጥሩ ውጤት እንዳይኖረ በሱ ምክንያት ነው እያለች ነበረ። ግን አብርሽ ምክንያት ሊሆን አይችልም በጭራሽ ማለት ነው። መጀመሪያ አንቺ ትምህርት ላይ ትኩረት ማድረግ ከፈለግሽ መጀመሪያም ተናግረሻል እውነታው ግን በመጀመሪያ ምንድን ነው እውነት ፍቅረኛው ነበረች ወይ ካላቸው ቤተሰቦች የማይካድ ነገር የማይዋሽ ነገር። አው ግን የሆነ ሰው የሆነ ሰው ያፈቅራል ሊፈቃቀራሉ አብረው ሊቀጥሉ ይችላሉ። እንደገና ደግሞ ሊጣሉም የሆነ ብሬክፕም ሊፈጠር ይችላል። ማለት አንድ ሰው የግድ ከአንድ ሰው ጋራ ተዋውቋል፣ ፍቅረኛ ሆኗል፣ ሊቀጥል ማለት አይቻልም። ይሄ በብዙ ሰዎች ላይ የሚፈጠር ነገር ነው፣ በአብርሽ ብቻ አይደለም። እና ሌላው ደግሞ ሩታና አብርሽን አብረው እንዲሰሩ እኔ ነበር የፈቀድኩላቸው ብላለች። ፍቅረኛ ከልብ የምትወጂ ከሆነ በመጀመሪያ ሌላ ሴት አታስገቢም ነበር። ገባሽ አይደለ? ዛሬ አብርሽ እና ሩታ ተጋብተው የልጅ እናትና አባት ሆነው፣ ባይወለድም ሆድ ውስጥ ያለው ልጅ የአብርሽ እና የሩታ ነው። አሪፍ ላይፍ ሲጀምሩ መተሽ እኔና አብርሽ አብረሽ ፍቅረኞች ነበርን፣ እሱ ደግሞ በድሎኛል ጎድቶኛል። ኢቨን እንኳን የሆነ ጊዜ ላይ አዲስ አበባ መጣ፣ ቤተሰቦች ካስታወሳችሁ ማለት ነው። ፍቅረኛለሽ ብሎስ ጠይቃት፣ የለኝም እያለች ነበረ። ብዙ ነገሮች ብቻ ያው ሩታ እና አብርሽ ተጣልተው ፍቅር ምናምን ታስታውሳችሁ ማለት ነው። የዛን ሰአት እኔ ተናግሬ ነበር። እቺ ልጅ ምንድን ነው ሲያንቀለቅል አዲስ አበባ ያስመጣትኝ እያልኩ ነበር። እና አንዳንድ ሴቶች ምን ነገር አለ መሰላችሁ ቤተሰቦቼ የሆነ ሰው ይወዱትና ከዛ የሆነ ሊጣሉ ወይንም ደግሞ በቃ እዛ ጋ ስቶፕ ብል ሊሆን ይችላል ግንኙነታቸው ግን ያ ሰው ለፍቶ ጥሮ ግሩ የሆነ ተሻለ ደረጃ ሲደርስ ሴትም ብትሆን ወንድም ሲሆን የተሻለ ቦታ ላይ ሲያዩት ይቀናሉ እኔ መሰለኝ በቃ የነፂ ቅናት እንጂ እውነት ፍቅር እስካሁን ቆይቶ ኖሮ አይደለም ከሩታ ጋር ስንቴ ከስንቴ በላይ ነው ቀለበት ያደረጉት ስንቴ ነው ሰርግ ያደረጉት አሁን ደግሞ አብርሽ ቡታ ጅራ ሄዶ ሰርፕራይዝ አለ እያለ ነበር ሰርጉ ይመስለኛል ቤተሰቦች ሳይሰርግና ሰርግ ዝግጅት ምክንያቱም ምሩታ እርግዝናው በደንብ ሳይገፋ ወይንም ሳትወልድ ነው ቡታ ጅራ ላይ ሰርግ የሚደገሰው ገባችኋል ያንን ነገር ለማድረግ ሲሄድ ቅናት ይዞች ነው እንጂ የመጣሹ ሌላ ነገር ወይንም ለአብርሽ ፍቅር አለሽ ብዬ ለስብም ና ፋይል አወጣለሁ ብላ ነበረ የፎከረችውን ፋይል ደግሞ አውጥተዋለ ፋይሉም ደግሞ ሲተዛዘሉ እንደገና ደግሞ ቪዲዮ ኮል ሲያወሩ ምናምን ነው ይሄ ኖርማል ነው ማንም ሰው የሚያደርገው እኔ ከጓደኞች ጋር ቪዲዮ ኮል አወራለሁ ወንድም የሆኑ ሴት እሱ ምንም ችግር የለውም እና ያንን ነገር ቀርጸው በኋላ ፍቅረኛ የነበረች ወይንም ደግሞ በቃ የሆነ እንዴት ነው ትታ ሄደች ብለው የሆነ ሰው የሆነ ሰንበድ መጥቶ ቢያለቅስ ታዲያ እኔ ምን አገባኝ? ማልቀስ ከፈለገ ማልቀስ መብቱ ነው። ሲቀጥል ደግሞ አንቺ ሴት ነሽ ለራስሽ ክብር ይኑርሽ፣ እንደው ዝም ብለሽ መማል እናት ያለቀሰች ኢቨን እንኳን ቤተሰብ አይታችሁ ከሆነ ፖሊስም ለመክሰስ እያለች ነበረ። ምን አብርሽ እቃ ነው? እንዲህ የግል የግልሽ ሆኖ የሆነ የግላችሁን ነገር የሆነ ሰው ሲነጥቃችሁ ሄዳችሁ ትከስታላችሁ አይደል? የግላችሁ ስለሆነ ምስክርም ታመጣላችሁ። ና አብርሽ ቃራ እንዲ መከሹ ምን ብለሽ ነው ደግሞ የምትከሹ? አንዳንድ ጊዜ እኮ ለያዥም ለገናዥም የሚያስቸግሩ ሰዎች ግራ ነው የሚያጋቧችሁ። ቤተሰቦች እየምሬ ነው ምላችሁኝ። እና ነጺ፣ አሁን የምታረግሹ አሁን የምታረጊያችሁ ነገሮች ምንም አይጠቅሙሽም። የምሬ ነው ምልሽ። እኔ እንዲያውም ለመፈመስ ፈልጋ ያው ታቃላችሁ። ሰው መፈመስ ሲፈልግ የፈመሰን ሰው ነው ይዞ የሚፈመሰው። እኛ ና የሆነ አንድ ቪዲዮ ሰርታ ወይ ይህን ነገር አርጋ ላሽ የምትል ነበር የመሰለኝና ግን ልጅቷ ጭራሽ ይባስ ብላ እንግዲህ መረጃ ማስረጃ ብላ ወታለች። አንዳንድ ሰዎች ደግሞ የአብርሽ እምጅ ያለበት ሜቢ አብሯት ሊሰራ ስለፈለገ ነው ቡታ ጭራ ላይ እያላችሁ አላችሁ። እኔ መናገር ምፈልገው ይሄ እኔ አብርሽ አድርጓል ብዬ አላስብም። ለምን ሩታ ይደብራታል። በመጀመሪያ ደረጃ ሩታና አብርሽ ባልና ሚስት ናቸው ገባችሁ። የልጅ እናትና አባት ናቸው። ስለዚህ አሁን ሄዶ ከነፂ ጋር ቢሰራ አብርሽ፣ ሩታ እርግጠኛ ነኝ ይደብራታል። ለምን ብትሉ የድሮ ፍቅረኛ ስለነበረች፣ ትክክለኛው መረጃ የድሮ ፍቅረኛ ነበረች። ከዛ ግን በመሀል በቃ ተትተዋል። አብርሽም ትቷታል እሷም ትተዋለች በመሀል ሩታ መጥታለች አሁን ከዚህ በኋላ አብርሽ የማንም የምንም ሳይሆን የሩታ ባል ነው በቃ ባል አባወራ አባት ሆኗል። ከዚህ በኋላ እንደዚህ አይነት ቀልዶችን አብርሽ ይቀልዳል ብዬ አላስብም። ሲቀጥል ደግሞ የሀገሩም ልጅ ስለሆነች ይሆናል። ከዚህ በፊትም መቼም ያሳለፉት ነገር ስለነበረ ነው ዝም ያላት እንጂ፣ እሱም ዝም ማለት አይችልም። ገባችሁን? ስሙን እያነሳች ፎቶን እየለጠፈች ቪዲዮ እያደረገች እንደዚህ ስትሰራ ዝም አይላትም ነበረ። ግን ያው አንደኛ የሀገር ልጅ ናት፣ ሁለተኛ ነገር ደግሞ ከሰው ጋር አነሰን በዛም መልካም ነገር ካሳለፋችሁ ያ መልካም ነገር ይይዛችኋል። የሆነ ሰው እንኳን ለእናንተ ክፉ ቢያስብባችሁ እናንተ መልካም ልብ ሲኖራችሁ ያንን ሰው በመልካም ታሸንፉታላችሁ። ገባችሁ? አሁን እዚህ ጋር ምንድን ነው እያለች ያለች፣ በቃ አብሬሽን ህይወት መበጥበጥ አልፈልግም እሱ ደስተኛ እንዲሆነ ምፈልገው እያለች ነገር ግን እንዴት ነው? ሂድ በለው ግን አይደለም እንዲሄድ አርገው ግን ሂዳት በለው እንደዛ ነገር ነው። እንዴት ብዬ ልንገራችሁ ማለት እንዲረበሽ አልፈልግም ማለች። እዚ ጋር ግን እሱን የሚረብሽ ነገር ነው ፖስት እያረገች ያለች። እኔ ለመጀመሪያ ቪዲዮ ከሰራሽ ጊዜ ጀምሮ ዝም ብዬ እያየው እየተከታተልሁ ነበር። ምንም ነገር መናገር ያልፈለጉበት ምክንያት የራሴ ምክንያት ስላለኝ ነው። ለምን እዚ ጋር ወይ አብርሽ መልስ ይሰጣታል፣ ወይ ደግሞ እሷ ራሷ ስቶብ አርጋ ታቁማለች። በቃ ባለትዳር ወንድ ላይ ምን ያንጠለጥላታል? እንዲ ማንም ሰው እኮ ይፋቀራል። የሆነ ሰዓት ላይ በቃ ይጣላል፣ ይተተዋዋል ሌላ ሕይወት፣ ሌላ ትዳር ይጀምራል። ስለዚህ እያለቀሰች የሰው ባል ላይ እያለቀሰች ምን ያመጣታል? እኔ የምሮን አልመሰለኝም። ስቲል እስካሁን መረጃ ማስረጃ ብላ ያመጣችውን ነገር ራሱ እያየው ነበር ና አሁንም አብርሽ አስቁማት። በቃ ማለት እዚህ ጋር ሪል የሆነ ህይወት ተጀምሯል ከሩታ ጋር ሪል። ሩታ ደግሞ በዚያት እንዲደብራት አልፈልግም። አንደኛ ጊያ ነፍሰ ጡር ናት። እንዲያውም እንኳን አይደለም ነፍሰ ጡር ሆናችሁ እንደዚ የሚጨማመሩ ነገሮች ቀርቶ እንደዚሁ ራሱ ያንጫንጫችኋል። ገባችሁ አይደለ? እና አርፋ ህይወቷን በቃ የቱን መስራት ከፈልገች ኖርማል ትምጣ። የምርርኛ ና በረታታታ ለምን ችግር አለ? እሷ መህታችን ናት። ግን ደግሞ የሰው ህይወት እየበጠበጠች መሆን የለበትም። ቤተሰብን በጣም ነው የገረመች ከምታስቡት በላይ ማለት ነው እና እሱ ትልቅ ደረጃ ሲደርስ ሲኖረው ሀብታም ሲሆን መተሽ የምታለቃቅሽው ወይንስ ደግሞ ከዩኒቨርሲቲ ተጭረሽ ነው ቤተሰብ እኔ እኮ ግራ ገባኝ እንዴ ምንድን ነው እንደዚህ የሚያደርግሽ ወደ ራስሽ ህይወት ተመለሽ ሴት ነሽ እንደ ሴትነት ራስሽን አስከብሪ ይህ ቪዲዮ ስቲል እስከ ረጅም ጊዜ የሚቆይ ነው አንቺ እንኳን ብታጠፊው ዳውንሎድ አድርገው የሚይዙ ሰዎች ስለሚኖሩ ለህይወትሽ ለቀጣይ ህይወትሽ አስቢ ወንድ እሱ ኦኬ ችግር የለበትም ለሴት ግን ከባድ ነው እና ቤተሰቦች እንደዚሁም ደግሞ አብርሽ እውነታውን ተናገረ ብያችሁ ነበር። እንግዲህ ትናንትና ቪዲዮ ላይ ታያችሁ ከሆነ ሀይሚዬ፣ ስለ ሀይሚ ነው ቤተሰቦች፣ ሀይሚዬ ለእኔና ለቡራ ያላት ፍቅር ይለያያል። በመጀመሪያ እኔ በጣም ነበረ ማለት ወደ ቤት እኔ ሲናገር ማለት ነው ተለያየ ሰው ወንድሞች ጋር ያለው ስሜት ነው ያንጸባረቀብኝ። ለምን ብዙ ጊዜ ወንድሞች እንደዛ ናቸው። በቃ እኔ ቶሎ ብዬ ወደ ቤት ነበር ከትምህርት ቤት ይዣት መሄደው። እንደገና ደግሞ እናደድ ነበረ የሆነ እንዴት ነው ቡራ ፍቅሩን የእሷን ፍቅር ለአብርሻ ያለውን ፍቅር ነጥቆ የወሰደው ያህል ነበር የሚሰማኝ። መቆጣጠራት ነበር አለ። ምን ታዛ ላይ ይመስላችሁ ይህን ነገር ሲናገር፣ ና ጋሽዬ ከፈቀደ እኔም ፈቅጃለሁ የሚል አንድ ሼር አድርጎ ነበር። አንድ ፖስት ላይ ታችሁ ከሆነ ማለት ነው። አሁንም ሊኖር ይችላል ስቲል ማለት ነው። ኮሚኒቲ ላይ ገብታችሁ ታያላችሁ። እና ለካ ስቲል እስካሁን ያ ነገር ያ ስሜት አልለቅቀውም ማለት የሀይሚ ፍቅር ለቡራ ብቻ የሆነ ነው የመሰለውኝ ለእሱ ለሱ የቀነሰ ነው የሚመስለው። ግን የወንድም ፍቅር ሌላ ነው፣ የፍቅረኛ ፍቅር ደግሞ ሌላ ነው። ልባችን ላይ ለእናት ያለው ፍቅር ለአባት፣ ወይንም ለፍቅረኛ ብቻ ለተለያየ ሰው ያለው ፍቅር የተለያየ ነው። አብርሽ አይዞን፣ እንደዚህ አይነት ስሜት አይሰማህ። አሁን ግን ሪል የተረዳት ይመስለኛል። ያው አንተም ፍቅረኛ አለህ እና ያው ያን ነገር ነው። እኔ በጣም ያስተዋልኩት ነገር ቢኖር የብዙ ሰው